ይህንን ደስ ስታዩ የምትንጫጩ ሰዎች ቢላዋውን ሚስቱ አንገት ላይ አደረገ። ይህንን ዚክር ያለ ሰው ያ ፈተና እሱ ላይ አይደርስበትም አሉ ረሱላላህ ሰለላሁ ዐለይሂ ወሰለም። ከትላልቆች ዘንድ ስትቀመጥ ምንጊዜም ረዥም ሰዓት ዝም በማለትና በደንብ በትኩረት በማዳመጥ ከተቀመጥ ብዙ የምትጠቀማቸው ነገራቶች ይኖራሉ እና ሸክቶፊክ ባህሩ ዘንድ አላህ ተባረክ ወተዓላ ልጅ መፍቆት እሱ ዘንድ ከመሻይቆች ጋር ተሰባስበን ነበር እና አላህ የሰጠውንም ልጅ ባርክለት። እነዚህ ካስተላለፉት መሻይኮች ከተናገሩት ንግግር ውስጥ በጣም ምርጥ የሆነውን ለእናንተ ላጋራችሁ ወደድኩኝ። እና ምን ይላሉ? በመጨረሻው ዘመን ወይም ደግሞ ንድ ሳ ቅያማ በሚቃረብበት ዘመን የስራዎች በረካ ይነሳሉ አሉ። ከሶስት ነገራቶች በስተቀር አሉ። አንደኛው ሰላት አለ ነቢይ ሰለላሁ አለይህ ወሰለም እሳቸው ላይ የምንወርደው ሰላዋት ምንጊዜም በረካ የሚቋረጥ አይደለም፣ ረሃማት ስለሆነ ማለት ነው። ሌላኛው ደግሞ ሰዎች በተኙ ሰዓት ተነስ በለሊት በሌሊት የሚሰገድ ሰላት ይህም በረካው የሚቋረጥ አይደለም አሉ። ሌላኛው ደግሞ የሰዎች ልብስ ውስጥ ደስታን ማስገባት አሉ። ለሰዎች ደስታ መሯሯጥ፣ እነሱን ለማስደሰት ብሎ የሚደረግ ስራን፣ ማንኛውም ስራን በረካው የሚቋረጥ አይደለም የሚለውን ከነ ሸፎቹ ከነ ዳና ወስደው ነው እንግዲህ ይህንን መልዕክት ያስተላለፉልን። ይህንን ለእናንተም ላጋራለችው ወድጄ ነው። በዛም ስላልኩ በጣም እንዳኮራ ፎንቀይ ጋራ ነው ከላይ ሆነ ስራ እንዲህ ያሉ ተማሪዎችን ለማፍራት ስትሉ አይደል? ተማሪዎቻችንን ሂጃብ የምትከለክሏቸው። እነሆ ውጤታችሁ፣ እነሆ የመረንነት ጥግ። አንድን ህፃን ከማህበራዊ ኃላፊነቱ ከሃይማኖታዊ ግዴታው ውጭ ስናደርገው መጨረሻው ልክ እንደዚህ ልጓም አልባ መረን ነው የሚሆነው። ቤተሰብ ያሰድባል። ራሱን ያሰድባል፣ ማህበረሰቡን ያሰድባል፣ አካባቢውን ብሎም ሀገሩን ያሰድባል። ነገ ለማንም የማይጠቅም የተንጋደደ ዜጋ ሆኖ ያድጋል። ህጻናት ከሃይማኖታዊ ስርዓቶቻቸው፣ ድንጋጌዎቻቸው ውጭ እንዲሆኑ ማድረግ ፍጹም አስፈሪ፣ ፍጹም አደገኛ የሆነ ተግባር ነው። ምክንያቱም ሃይማኖቶች ዲስፕሊንን፣ ስርዓትን፣ ግብረገብነትን የምንማርባቸው የመጀመሪያ ትምህርት ቤቶቻችን ናቸው። እነዚህ ቦታዎች ላይ የምንማራቸውን ህግጋቶች እንዳንፈጽም መከልከል ማለት ከሰብአዊ ስርዓት፣ ከማህበራዊ ግዴታዎቻችን፣ ከማህበራዊ ኃላፊነቶቻችን ውጭ የሆንን ለያዥ ለተገናዥ የምናስቸግር መረኖች፣ አግድ ማደጎች እንድንሆን መፍቀድ ወይም መምራት ነው የሚሆነው። ወደ ሃይማኖቶቻችን ስንመለስ ነገር ሁሉ ሰላም ነው። እህቶቻችን በሂጃቦቻቸው ውስጥ ሴትነትን ጥቡቅነትን ራስን መግራትም ሆነ ዲስፕሊንን ይማሩበታል። ሴትነታቸውን ያነጹበታል። ታዲያ ይሄ የሰው ልጅ ምድራዊ ትዕዛዝ ሳይሆን የጌታችን ሕግ ነውና መጨረሻው ውጤቱ እንዲህ የተበላሸና የተንጋደደ እንዲሆን የማትሹ ከሆነ መንገዶቻችሁን አስተካክሉ። ከእስልምና ጋር ያላችሁን ኢስላሞፎቢያ ትታችሁ ለእህቶቻችን እንደ አገር፣ እንደ ማህበረሰብ ጠቃሚ የሚሆኑበት ቦታ ላይ ይሁኑ ዘንድ ሃይማኖታዊ ድንጋጌዎቻቸውን አክብሩላቸው። የረመዳን ቀዳ ያለበት ሰው እስከ መቼ ነው ቀዳ ማውጣት የሚችለው የሚለውን በዛሬ ቪዲዮ አብራራላችኋለሁ። ይህም ቪዲዮ ላይ ሼር፣ ሪፖስት፣ ዲዩትና ፎሎ ማድረጋችሁ እንዳረሱ አንድ ሰው እናንተ ሼር ያደረጋችሁትን አይቶ ቢጠቀም አላ ዘንድ ታላቅ የሆነ ምንዳን ታገኛላችሁ። ለዛም ነው ነቢዩ ሰለላሁ ዐለይሂ ወሰለም መንደላ አላ ኸይር ከፋዒል ያሉ ወደ አንድ ነገር የጠቆመ ሰው ያንን ነገር እንደሰራ ነው ብሏል። የረመዳን ቀዳ ያለበት ሰው እስከ መቼ ነው ቀዳ ማውጣት የሚችለው የሚለውን

ቀዳው ረመዳን ኢላ ሻዕባን፣ የረመዳንን ወር ቀዳ እስከ ሻዕባን ድረስ ማቆየት እንደሚቻል ሐዲስ ያሳየናል። ነገር ግን የሚሆነው በዑዝር በምክንያት ብቻ ነው። ያለ ምክንያት ከሆነ ወንጀለኛ ይሆናሉ ይላሉ ይብኑ ሐጀር አላስቀላኒ። ኢማሙን ነበዊ ሸርሁል ሙስሊም ላይ እንዲህ ይላሉ፣ ኢጅማኡል ዑለማ፣ በዑለሞች ስምምነት አነው፣ የጁዙ ተአኺሩ ቀዳው ረመዳን ኢላ ሻዕባን፣ እስከ ሻዕባን ድረስ ቀዳውን ማውጣት ይችላል፣ የረመዳንን ቀዳ። ነገር ግን ያ የሚመጣው ረመዳን እስካልገባ ቶሎ ደግሞ ቀዳውን መውጣት የተወደደ ይላሉ ኢማሙን ነወዊ እና አጠቃላይ ይህ ሐዲስ የሚያሳየን አንድ ሰው በተለያዩ ጉዳይ የረመዛንን ቀዳ ባወጣ እስከ ሻአባን ድረስ ቀዳ ማውጣት እንደሚችል ነው። ቀዳ ያለባችሁ ቶሎ ቀዳችሁን አውጥላለሁ። ቢላዋውን ሚስቱ አንገት ላይ ያደረገ በጣም የሚገርም ታሪክ ነው፣ ትጠቀሙበታላችሁ ኢንሻአላህ። በሆነ መርከብ ባልና ሚስት አብረው በሚሄዱበት ሰዓት ላይ ትልቅ የማዕበል ይመጣና መርከቧን ያናውጣታል። በዚህ ጊዜ ሚስት ትፈራ ትጨነቅና ወደ ባሏ እቅፍ ትመጣለች። ባልየው ግን ምንም አልመሰለውም፣ አልተጨነቀም። ይህ ክስተት አስገርሟት ባሏን ትጠይቀዋለች። አልጨነቀህም እስ አለችው። ቢለዋ መጣና አንገቷ ላይ ያደረገ ከዚህ ቢላ ትፈሪያለሽ? እንዲህ አላት። አልፈራም አለችው። ለምን ብሎ ሲጠይቃት በሚወደኝ እጅ ስር ነው ያለው ለምን ብዬ እፈራለሁ አለችው በሚወደኝ አላህ ስር ነው ያለው፣ ለምን ብዬ እፈራለሁ። ሐላል። በህይወታችን እያንዳንዱ የሚያጋጥመን ችግር በሚወደን ወዱድ እጅ ስር ነው ያለው። አላህን የያዘ አይከስርም፣ ከስሮም ማያውቅም። በታሪክ አጋጣሚ ያ ሰላም። እናንተ ምን ይል ልጆች ናችሁ? መብራቱን አታጠፉትም እንዴ አራት ሰዓት ነው። ብታብሩት፣ ቆይ ፋዘር ብሩን ከዚህ ያመጣን መስራችሁ ነው? ከዛፍ ይቆረጣና መስራችሁ ነው።

ር ያየሁ ነው ልጆች በቻርኩ ተቀና ማስተካከለ ይሞክርኩ ያየሁኩ ነው በልጠኛ ልኩ እስልምና ፈጽሙ ከሚጠናቸው ሰዎች ውስጥ እንዳትሆኑ። አሁንም በድጋሚ ይህን ቪዲዮ በደንብ ኮፒሊንግ ሼር ያደረጋችሁ ለሁሉም ሰዎች እንድታዳርሱ እየጠየቅን እንገኛለን። ለዛ ቃላቸውን ገብተው ቃላቸውን የሚያጥፉ ሰዎች አላህ ሱብሓነሁ ወተዓላ ከሙናፊቆች መድቧቸዋል። አለዚነ የንቁዱነ አህደላህ ብሎ አላህ ሱብሓነሁ ወተዓላ ጠቅሷቸዋል። የውመል ቂያማ ላይም ሃዛ ገድረቱ ፉላን ይህ የገሌ ክህደት ነው ተብሎም ምስክርነት ይቀርብበታል። አላህ ሱብሓነሁ ወተዓላ ከነዛ ሰዎች አለ። ይህን እንደሱ ስታዩ የምትንጫጩ ሰዎች ረገብ በሉ እሺ። በነገራችን ላይ ይሄ አረንጓዴ ልብስ የነቢዩ ሰለላሁ ዐለይሂ ወሰለም ሱና መገለጫ እንጂ የአንድ ፊርቃ ወይም ደግሞ የአንድ መንሃጅ ተከታዮች ልብስ አይደለም። ይሄ ልብስ የነቢዩ ዐለይሂ ሰላቱ ወሰላም ሱና ነው። ለብሰውታል፣ ይወዱትም ነበረ። ለዛ ደግሞ ማስረጃዎች ሀዲሶች አሉ። መፈለግ ትችላላችሁ፣ እጠቁማቸዋሉ አቡ ዳውድና ትርሚዚ ውስጥ ማለት ነው። እና እዛ ውስጥ ገብታችሁ መፈለግ ትችላላችሁ። አለ እና አላህን ፍሩ፣ አላህን እንፍራ። መቼም እንዲ ብያቸው፣ በደንብ አብዛኞቻችን መስመር እንድንስት ካረጉን ፖይንቶች መካከል አንዱ አላህ ዚዙ ልፉር ራሒም፣ አላህ አዛኝ የምህረት ባለቤት እንደሆነ እናቃለን። ነገር ግን አብዛኞቻችን መስመር ከነሳትንባቸው ፖይንቶች መካከል አላህ ሸዲዱል ዒቃብ እንደሆነ ራሱ ዘንግተናል። አላህ እሱ ባለበት መንገድ የማይሄዱ ባሪዎቹን የረሱል ዓለይሂ ሶላቱ ወሰላም መንገድን የሚያበላሹ የማይከተሉ ባሪዎቹንም ብርቱ የሆነ አያያዝ እንደሚይዝ ዘንግተናል ይመስለኛል። አላህ ዐዚዙ ልገፉር እንደሆነ ሁሉ ሸዲዱ ልዕቃብ እንደሆነ በሕይወታችን ውስጥ ከከተትን ትክክለኛውን መንገድ እንመራለን።

የፈተና እሱ ላይ አይደርስበትም አሉ ረሱላላህ ሰለላሁ አለይህ ወሰለም። በሆነ ወንጀል ወይም ደግሞ በሆነ አይነት ችግር የተፈተነ ሰው ስትመለከቱ፣ በተለይ እዚህ ሶሻል ሚዲያ ላይ ብዙ አይነት ነገሮች እንሰማለን። የሆነ ሰው እንዲህ አይነት ወንጀል ሰራ፣ እንዲህ አይነት ፈተና ደረሰበት፣ እንዲህ አይነት መከራ ደረሰበት ሲባል እንሰማለን። እንዲህ አይነት ነገሮችን ስንሰማ አላህ ከዛ ችግር እንዲጠብቀን አላህ ከዛ ሙሲባ እንዲጠብቀን የምንለውን ዚክር ረሱላላህ ሰለላሁ አለይህ ወሰለም ነግረውናል።

እኔ ላላቀኝ ጌታ ምስጋና ይገባ ብሎ ይህንን ዚክር ያለ ሰው ያ ፈተና እሱ ላይ አይደርስበትም አሉ ረሱላላህ ሰለላሁ አለይሂ ወሰለም። ተደውሎልህ መችም መች ስትባል በማንኛውም ሰዓት የምትል ከሆነ አላማ የለህም። ነገር ግን በዚህ ቀን በይ ሰዓት የምትላቸው ከሆነ አላማ አለህ። ማሻአላህ ጠንክር፣ ይሳካልህ

ምን አይነት ባሪያውስ እንደሆንለት ስለፈለገ ነው እነዚህን ነገሮች ይደጋገምብ። የችግርን ውስጣዊ ምንነት ያወቀ በውስጡ የአላህ ሉጥፍ እዝነት እንዳለው ይመለከታል። ወመን ዓረፈ ልመን ዓረፈ አነሁ ለዓጣ የመከልከልን ምንነት የተገነዘበ ማጣት በራሱ ማግኘት እንደሆነ ያውቃል። ጭንቀትና ጥበትም ወደ ደስታና የእረፍት ዓለም መግቢያ በራፎች ናቸው። ለአላህ ስትል የተሰበረች ቀልብ አላህ ራሱ ይጠግናታል። ለእርሱ የተዋደቀችም አላህ ከፍ ሳያደርጋት አይቀርም። አላህን ከማይዘነጉት ባሮች ያድርገን። አሚን አላሁመ ሰሊ ዓላ ዘይን ልውጁድ